ሰላም ጤና ይስጥልን ተመልካቻችን፣ ጠበቃ እንዳልዴ ካሴ ነኝ። ይህ የፍትህ ጉዳይ ቻናል ነው። እርሰ ጉዳይ አድርጌ የመጣሁት ከዚህ ከአዲሱ የፌዴራል ፍርድ ቤቶች የዳኝነት አገልግሎት ክፍያ ደንብ ጋር ተይዞ ነው። እንግዲህ ቀደም ብሎ ይሄ ደንብ በረቂቅ ደረጃም በተወካዮች ምክር ቤት ህዝብ እያለም አነጋጋሪነቱ ቀጥሎ ነበር። በተለይ ደግሞ አሁን ታተሞ ከመጣ በኋላ እንግዲህ የበለጠ ምክንያቱም፣ እንግዲህ ደንቦች ህጎችም ከታተሙ በኋላ ነው ወደ ተግባር የሚሄዱት። አሁን ተግባር የፍርድ ቤቱ ተግባር ላይ ከዋለ በኋላ የበለጠ መነጋገር ይሆናል እንግዲህ ምንድነው መነጋገር የሆነበት ምክንያት አንደኛ ኦፍኮርስ ህጉን ከሰባ ዓመት በኋላ ነው የተሻሻለው ከሰባ ዓመት በኋላ ግን ሲሻሻል ዞሮ ዞሮ አዳዲስ ሀሳብ ይዞ መምጣት እንዳለበት ይታወቃል በዛው ልክ ደግሞ ይሄ ማህበራዊ ኢኮኖሚ ሶሻል ዳይናሚዝም ከፍ ሲል ሌጋል ዳይናሚዝም በዛው ልክ እያደገ ሲሄድ ህጉ በደንብ መልክ መውጣቱ ምንም ጥያቄ ግን ሲወጣ አንደኛ አሁን ያለንበትም የማህበረሰብ የኢኮኖሚ አቅም ግምት ውስጥ ማስገባት አለበት። አጠቃላይ የፍትህ ስርዓቱንም ግምት ውስጥ ማስገባት አለበት። ጫናው ቀደም ብለን አምሳ ሁለት ሺ አምሳ ሶስት ሲከፈልበት የነበረው የዳኝነት ክፍያ በነገራችን ላይ አሁን ኦልሞስት ወደ አራት እጥፍ ወደ ሁለት መቶ ሺህ ብር የተጠጋ ክፍያ ነው ያለ። ስለዚህ የሚያመለክተው ጫናው ነው። እንደውም እኮ አንዳንዴ ባይዘይ ምንድን ነው ይሄ እንደ ሸቀጥ አልሆነም ወይ ፍትህን በገንዘብ መግዛት አይሆንም ወይ የሚል እኮ ይሰማል። በነገራችን ላይ ኦፍኮር ይታወቃል ፍትህን በገንዘብ መግዛት እንደማይቻል ይታወቃል። ግን ምሬት ለመግለጽ ነው። አሉኮ ተመሳሳይ ድንጋጌዎች ባይዘ ወይ ማግና ካርታ መነሻውን እንግሊዝ ያደረገው 1215 ላይ እንግዲህ ኦሎሞስ ወደ 900 ዋን በፊት የነበረው ስለ ፍትህ የሚለው ነገር አለ። ማግና ካርታ 63 ድንጋጌዎች አሉት። አሁን ለዓለም ላሉት የህገ መንግስት መሰረት ነው። ኦልድ ዶክመንት ሆኖ ለዓለም ህገ መንግስቶች መሰረት ለማግና ካርታ እንደተማርነው በታሪክ በሃይስኩል አካባቢ ስለዚህ፣ ስልሳ ሶስት ድንጋጌዎች አሉት። እንደውም በዚህ ውስጥ ምንድነው ስለ ፍትህ አንቀጽ 41 43 አካባቢ ከሁለት አንዱ የሚገርም ድንጋጌ አለው ስለ ፍትህ እንደው የሚለው በ we don't sell justice like goods we don't sell justice like ስለዚህ ኦልሞስት የዳኝነት ክፍያ የሚጠየቀው የዳኝነት ክፍያ እጅግ የተጋነነ ከመሆኑ አንፃር ፍትህን እንደሸቀጥ እንደ መግዛት እንቆጥረዋለን የሚል ሀሳቢ እየተንጸባረቀ ነው። ትክክል። አንድ ሰው መብትና ጥቅምን የሚያስከብር ሰው ኖ ይህን ያለው ለመቶ ሺ ካልከፈልክ ሰባ ሺ ካልከፈልክ መብትና ጥቅም ልታስከብር አትችልም ከተባለ እኮ ችግር ነው። ወደ ድርድር ነው የሚሄደው። ወደ ድርድርም ሲሄድ አንድ ሰው የዳኝነት መክፈል ያልቻለ ሰው ወደ ድርድር ሲሄድም የመደራደር አቅሙ በዛ ልክ የወረደ ነው የሚሆን ስለዚህ አጣብቂኝ ውስጥ ነው የሚያስገባው። ኦፍኮርስ ደንቡ ሲወጣ ሰዎች አቅም ከሌላቸው አንድ ጉዳይ መብትና ጥቅም ለማስከበር ወደ ፍርድ ቤት ሄደው ክስ ለመመሰል ሲፈልጉ በድሃ ደንብም ድሃነን ብለው ከሚመለከተው አካል ማረጋገጥ ይችላሉ የሚለውን መነሻም ሊያደርግ ይችላል። እሱም ቢሆን ችግር አለበት። የአምሳ ስልሳ ሺህ የዳኝነት መክፈል አልችልም ብለው ሲሄድ እኮ ወደ ፍርድ ቤት ክርክር ላይ ቤት አለው ሰዋት ቤቱን ሽጦ ስልሳ ሺህ ለዳኝነት ይክፈል ይባላል። ስለዚህ በወጉ ነው መታየት ያለበት። የዳኝነት ኢኔሴንስት በአትዛት ታይም ያን ገንዘብ አፎርድ አድርጎ ፋይሉን መክፈት ይችላል ወሳ ይችል የሚለው ነው መታየት ያለበት። ሃያ ሰላሳ ሺ ብር የዳኝነት ቤት ያለው ሰው ሃያ ሰላሳ ሺ ላይኖሩ ይችላል። በወቅቱ አፎርድ ላያደርግ ይችላል፣ ፋይል ላይ ከፍት ይችላል። ስለዚህ የድሃ ደንብ እንዲሰጠው እንኳ ወደ ፍርድ ቤት ክርክር ሲቀርብ እኮ ቤት አለው የሚያከራየው ቤት አለው እኮ ይባላል። ስለዚህ አሁንም ቢሆን ለዳኝነት የሚከፈለው ገንዘብ በጣም ከፍተኛና የተጋነነ ስለሆን ስለሆነ በርካታ ሰው የደሃ ደንብ የማረጋገጡ ወደ ደሃ ደንብ ይረጋገጥልኝ ማለቱ የሚላይበት መበርከቱ ጥያቄ ይበዛል። ግን መታየት ያለበት በወጉ ነው ማለት ነው ዛ። ሌላው ደግሞ በጣም የሚገርመው ነገር የሀገራት ልምድ ለምንድን ነው የማንመለከተው? ለምሳሌ የአገልግሎት የፌዴራል ፍርድ ቤቶች የአገልግሎት ክፍያ ደንቡ ሲረቀቅ እኮ ስቴክሆልደሮች ተዋይተውበታሉ። ስቴክሆልደር ኔሴንስ ጠበቆች አሉ ማህበረሰብም አለ ዝሮዝሮ መነሻ የሚያደርገው ሙግት መነሻ የሚያደርገው ከማህበረሰብ ነው። ጠበቆችም የማህበረሰብ ክፍሎች ነው። ማህበረሰብ ማህበረሰብ ስለዚህ በዛ ልክ ውይይት ተደርጎበታል። ዝም ብሎ ገንዘብ መሰብሰብ ኢንቴንሽኑ በሆነ ባልሆነው ዝም ብሎ ገንዘብ መሰብሰብ ላይ እያተኮረኮነ ይመስለው እንጂ አይ ማህበረሰቡ ይጨነቃል። በዚህ ረገድ የፍትህ ማግኘት መብትን ይጋፋል የሚል ነገር እኮ በድንብ አልታየም። አንዳንድ ሀገሮች እኮ የሚያደርጉት እኮ ወደ እስካንድቪያን ባይዘ የዳኝነት ክፍያ ላይ ምንድን ነው የሚያደርጉት? ከፍ ሊል ይችላል ነገር ግን የሚያደርጉት በአድቫንስ ፔመንት ነው። አድቫንስ ፔመንት ያደርጋሉ። መቶ ሺህ ዳኝነት እንዲከፈል የሚደረግ ከሆነ አንድ ሶስተኛውን ክስ ፋይል ሲከፍት አዛ መሀል ላይ መጨረሻ እየተባለ ነው። ኢንስቶል ፔመንት ነው የሚጠቀሙት ይህን እንኳ ማድረግ በዚህ ዘመን በሰባ 70 አመት ልጅነት እንኳ ይሄን አስተሳሰብ እንኳ ይዘን እንኳ መምጣት አልቻለም። ጫና ነው ይዘን የመጣነው። አሁን ጣልቃ ገብ አለ በእኛ ገር የጣልቃ የጣልቃ ገብ ተከራካሪው ግን የሚታወቅ ነው ጉዳይ ለማጎላለል ሊገባ ይችላል። ሪሊ በእርግጥም መብትና ጥቅም ለማስከበር የሚገባ ይኖራል። ግን በብዛት የምናየው በየፍርድ ቤቶች እኮ የምናየው እኮ ሳፖርቲቭ ኢንተርቬንሽን ነው የምናየው። ሳፖርቲቭ ኢንተርቬንሽን የሴንስ ዛት አንዱን አካል ሳፖርት ለማድረግ ጣልቃ የሚገባ ነው እንጂ እሱ መብትና ጥቅም ለማስከበር አይደለም። ይህን ሰው እንኳ በአስር ሚሊዮን ክርክር ላይ ጣልቃ እንዲገባ የተፈቀደለት አንድ ሺህ ብር እንዲከፍል በማድረግ እሱ እሺም አንድ ሺህ ብር እንዲከፍል በማድረግ እንደውም እንደ አይነት ሰው እኮ ወደ መቀጣት ነው ያለበት። ይቀጣቸው ነበር። ያለ አግባብ ዝም ብሎ ጣልቃ የሚገቡ ሰዎች ከፍ ያለ የዳኝነት ለምሳሌ ከሳሽ ባቀረበው ልክ ከሳሽ ባቀረበው የዳኝነት ግምት ልክ ጣልቃ ገብ እንዲከራከር ቢያደርግ ሪሊ መብትና ጥቅም ያለው ሰው ብቻ ነው ማለት ጣልቃ የሚገባው ሌሎች አይገቡም። ይህም የሚያጉላለው አንዱን ወገን ለማገዝ የሚገባው ቀጥ ይላል ይቆማል ማለት። ሲጀመር ደግሞ ጣልቃ ገብም በእርግጥም ከሳሽ ልክ እንደ ከሳሽ ነው ዳኝነት መክፈል ያለበት መጨረሻ ተከራከረ እኮ ይገባል አይገባል የሚል ሰው የሚባል ተከራካሪው ግን እኮ ነው ጣልቃ ገብ። ለምሳሌ የኦሮሚያ ክልል እንደው የውጭ ልምድ ይቅርብንና የኦሮሚያ ክልል እኮ የዳኝነት አገልግሎት ክፍያ ደንብ እኮ ጣልቃ ገብ በአንድ ሺህ ብር አይደለም ይስተናገደ፣ ክርክሩ 10 ሚሊዮን ክርክር ከሆነ በ10 ሚሊዮን ልክም ነው ከፍለው ጣልቃ ገብቶ የሚከራከር። እዚህ እኛ ሀገር እንኳ ምን ያህል ልዩነት እርግጠኛ ነኝ ይህን ደንቡን ሲያርቁ የነበሩ ሰዎች ኦሮሚያ ክልል የዚህ አይነት ልምድ ይኖር አይኖር ቸካል አደረጉ አልታየም። አማራ ክልል እንዳለ ኮፒ ነው የፌደራሉን ኮፒ ነው ያደረገው መገልበጥ ስለዚህ መታየት የነበረባቸው ነገሮች አልታዩ። ሶስት አምሳ ስምንት ላይ በመቃወሚያ ቤቷ የሚቀርበውን ስንመለከት አሁን እንግዲህ በቅንነት የጣልቃ በአርባ አንድ መሰረት ጣልቃ ገብቶ መከራከል ያልቻለ ሰው በሶስት ሃምሳ ስምንት ፍርድ ከመፈጸሙ በፊት ጣልቃ ገብቶ ነው የሚከራከረው የመቃወሚያ ተቀርቦ በዚህ ደንብ የተደረገው የመቃወሚያ መልክ በሶስት ሃምሳ ስምንት ጣልቃ ገብቶ የሚከራከር ሰው ከሳሽ ባቀረበው በቀረበው የክስ ግምት ልክ ነው የሚከፍለው ትክክል ነው ትክክል ምክንያቱም በሶስት ሃምሳ ስምንት ጣልቃ ገብቶ የሚከራከረው ወገን አንድ አመት ሁለት ዓመት ክርክር ተደርጎ ውሳኔ ተወስኖ አፈጻጸም በሚጠብቅ መዝገብ ላይ ነው ስለዚህ እንደገና ሀተሀ ብሎ ወደኋላ ነው የሚጀምረው። በዛ ልክ ወደ ኋላ ስለሚመለስ ወጭና ጊዜን ግምት ውስጥ ማስገባት አለበት። አንደኛው እኮ በነገራችን ላይ የዳኝነት አገልግሎት ክፍያ ከጁዲሻል ኢኮኖሚ ጋር ይያያዛል። ምንም ጥያቄ ነው። አንድን ጉዳይ ጊዜና ወጭ ጉልበት ቆጣቢ የሆነ መንገድ መጨረስ ከሚለው ፕሪንሲፕል ጋር ወይም ፕሪንሲፕል ኦፍ ጁዲሻል ኢኮኖሚክስ በሚለው ጋ አርባ አንድ በዛ ልክ መታየት ነበረበን። ሶስት አምሳ ስምንት በታየበት መንገድ ደግሞ ወይም ከፍርድ በፊት ጣልቃ ገብቶ የመቃወሚያ አቅርበው የሚከራከረው ወገን እና አርባ አንድ በዛ ልክ መታየት ነበረበን። እዚህ እንግዲህ ቀደም ብለን አርባ አንድ ላይ ጣልቃ ገብቶ የሚከራከረው ወገኖች በኦሮሚያ ክልል ላይ ያለውን ልምድ ተመልክተናል። የፌዴራል ፍርድ ቤቶችም የዳኝነት አገልግሎት ከፍያ ደንብን እንዲሁ ሲረቅ ይሄንን መመልከት ነበረበት። በዚህ ቪዲዮ የሚያልቅ አይደለም። አክቹሊ በጣም በርካታ ችግሮች አሉበት። ጥቅሙ እንደተጠበቀ ሆኖ ከጥቅሙ ጉዳቱ በጣም በዛ ልክ የተጋነነ እና ገንዘብ መሰብሰብ ላይ ብቻ ያተኮረ እንጂ የማህበረሰብ በተለይ ፍትህ ማገኘት መብት ለማድረግ ተሳቢ ያለው መስሎ አይታየኝም።